ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው፣ ራሱ የቤተ ክርስቲያንን አይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው ቀይ ነው ራሱ ጥቁር ነው አይኑ የርግባይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። አይኑ ገ ክብር ወውፆ ዘያው ጸቦ እደ ኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባሕሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ዘሰሎሞን መልክ አይደገምም። በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብራኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ መልካ ሕማማት ነው። ስብሐት ለከ ሰላም ለከ ሰላም ለክሙ እየተባለ ነው መልካ ሕማማቱ የሚደረስ መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል፣ ይሄ አይደገም የሚባል ጸሎት የለም ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደረሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሶስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምእመናን ይቆርባሉ፣ ስጋው ደሙ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ አርብ ስለተሰቀለ ያንን ታሳቢ ማድረግ ይዛለት ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት አስራ ሁለቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምእመናን ይቆርባሉ ማለት ነው። በእለት ዓርብ ስቅለት ነው። ህማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራ አሳትፈኝ። ቅዱስ ጳውሎስ በህማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵሶስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝ እንፈጽመዋለን። በፍጹም ትጋቱ ነ ዓርብ በ11 ሰዓት በ12 ሰዓት ስርዓቱ ከተፈጸመ በኋላ ነፍሳትን ከገነት ስላወጣ ጌታ ንሴብሆ እግዚአብሔር ለእግዚአብሔር ስቡሃ ዘተሰብሃ ፈረሰው መስተጽነ ወረወ ውስተ ባሕር ፈርዖንን ከነፈረሰኛው ፈረሰኛውን ከነፈረሱ ፈርዖንን ከነሰራዊቱ አስጥሟል እና ኦሪት ዘጸአት ምዕራፍ አስራ አምስት ቁጥር አንድ ላይ እንደተነገረ ስቡህ ክቡር፣ ምስጉን የሚሆን እግዚአብሔርን ልናመሰግነው ይገባል የሚለው በቅዱስ ያሬድ ዜማ ሊቃውንቱ ያደርሳሉ። ምናምንም እልል እያሉ ቤተክርስቲያኑ እናውዳለን ማለት ነው። ይህ የሆነበት ምክንያት ግብጽ እስራኤል ይህንን ንሴብሖ የሚለውን የዘመሩት እስራኤል ከግብፅ ሲወጡ፣ ማርያም የሴቶች አቀንቃኝ ወይም የማኅሌት አቀባይ ሙሴ የወንዶቹ ነው ዘምረውታል። ከግብፅ ላወጣን ብለው ይሄም ደግሞ ምሳሌ ግብፅ የሲኦል ምሳሌ፣ ፈርዖን የዲያብሎስ ምሳሌ፣ ሰራዊቱ የአጋንንት ምሳሌ፣ ባርነት በኃጢአት በሞት በዲያብሎስ ባርነት የመኖራችን ምሳሌ፣ ሙሴ የክርስቶስ ምሳሌ የሙሴ በትር የመስቀል ምሳሌ፣ ባሕር የጋነም የሲኦል ምሳሌ፣ በጉንበልተ መውጣታችን ቆርበን የመውጣታችን ምሳሌ ተሻግረው ማመስገናችን ነፍሳት ከሲኦል ወደ ገነት ተሻግረው ስብዓት ለእግዚአብሔር ለዛ ወረሰነ መንግስቶ ሰማያዊ ተያለ አዳም ከነልጆቹ ሰማያዊት መንግስቱን ያወረሰን እግዚአብሔር ይክበር ይመስገን እያሉ ጌታ ዘጠኝ ሰዓት ነፍሱን ከሥጋው ለይቶ አስራ አንድ ሰዓት ነፍሳትን ከሲኦል አውጥቶ ሆረ ሀበ እለሙ ተነብር ነፍሳት የሆኑ ወሰበከል ወሙጊዛና ብሎ ቅዱስ ጴጥሮስ እንደነገረን ወደ ወህኒ ወዳሉት ሂዶ ነፃነትን ሰበከላቸው እንዳለ በአካለ ነፍስ ወርዶ በወህኒ ያሉትን መዋቅ የተጋነምን የጋነምን ሰንሰለት ሰብሮ ነፍሳትን አውጥቶ ገነት ስላገባቸው ንሴብሖ፣ እስራኤልን ከባሕረ ኤርትራ እንዳሻገረ እኛንም ከሲኦል ባህር አሻገረን ብለን ንሴብሖ ብለን እንዘምራለን። የዚያ ጊዜ ይፍታ ይድግ የአንጽሆ የቀድስ ተብሎ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሰራዬ አጥያት ደምሳሴ መንፈስ ቅዱስ ይስረይ ለክሙ አጥያተ እስከ ክርስቶስ ተብሎ ክርስቶስ ይባላል። ይህ ምክንያት ይቅርታውን የሰጠን በመቤታችን ስጋ ተገልጦ ስለሆነ ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም አይምሯችን ካላጣን በስተቀር ስለዚህ ለይንተ ግዜትነ ማርያም ማርነ ክርስቶስ ብለን አስራ ሁለት ጊዜ መጨረሻ ላይ እግዚአብሔር ይፍታ ይባላል ዓርብ ማታ መስቀል ግን አንሳለምም መስቀል የማንሳለምበት ምክንያት ጌታችን ኢየሱስ ክርስቶስ ለሐዋርያት ሰላም ለእናንተ ይሁን ብሎ ሰላሙን ሰጥቶ ያረጋጋቸው፣ እሁድ ስለሆነ በትንሣኤ ያንን ለማሰብ ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚዜ ሰይኩን ፍስሐ ወሰላም። ክርስቶስ ተንሳ ሙታን ክርስቶስ ከሙታን ተለይቶ ተነሳ። በአብይ ኃይል ወስልጣን፣ በገናና ጌትነቱ፣ በገናና ስልጣኑ፣ በታላቅ ስልጣኑ ከሞት አምላክ እንደመሆኑ ሞት ይይዘው ዘንድ አልቻለም። እንዳለ ቅዱስ ጳውሎስ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ ሁለት ላይ ሞት ይይዘው ዘንድ በማይቻለው በጽኑ ሥልጣኑ ከሞት ተነሳ። አሰሮ ለሰይጣን ሰይጣንንም በመስቀል ሥልጣን አሰረው። አጋዞ ለአዳም አዳምን ነፃ አወጣው። እሚ ይዜሰ ከእንግዲህ ወዲያ ክርስቶስ ከተሰቀለልን፣ የሲኦል በር ከተሰበረልን፣ ዲያብሎስ ከታሰረልን፣ ሞት ከተሸነፈልን ይዜሰ ኮነ ፍስሐ ሰላም ከዛሬ ጀምሮ ፍስሐ ተድላ ደስታ ሆነ ተብሎ ይሄ ደስታ ሲሰበክ፣ ይሄን ብለው መስቀልን ያሳልሙናል። ማማተብ ግን ይቻላል። ሳምንቱን ለምን የማንባረክበት ምክንያት ሀዘንን ለመግለጥ፣ የጌታችን መከራውን ለመግለጽ፣ ስቃዩን ለማሰብ፣ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም ማ የምናገኝበት መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ አርብ ማታ ለሁድ እስከ ሁድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ይህንንም አባቶቻችን ሰለስቱ ሜት በሃይማኖት አበው ምዕራፍ 21 ቁጥር 27 ላይ ኢትጹም በመዋዕለ ሰናብት ከመ ኵሎን መዋዕል፣ እንደ ሌሎች ቀኖች አርብረቡን እንደምትጾምበት ከሰኞ እስከ ዓርብ በአርባ ጾም እንደምትጾም አድርገህ በሰንበት ቀን አትጹም። ዘእንበለ አሐቲ እለተ ሰንበት በማይተወ ፋሲካ፣ የፋሲካ የእሁድ ዋዜማ ከምትሆን ከአንዲት እለተ ሰንበት ከቀዳሚት በቀር አትጹም አመሃሎ እግዚነ ውስተ መቃብር የሰማይና የምድር ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከዋለባት ካንዲት ከቀዳሚት በቀር አትጹም ብለው ያችን ቀን እመቤታችን ሐዋርያት ከጸሎተ ሐሙስ ጀምረው ነው የጾሙት። ከዚህ ጀምሮ ጾመው ጌታ ሲነሳ ካላየን አንበላም ብለው ሐሙስ ማታ እንደቀመሱ እስከ እሁድ ድረስ ጾመውታል። የተቻለው ግን ሰው ደካማ ስለሆነ አንዲቱን ቀን ጌታ ከተቀበረ ጀምሮ ግን ማክፈል ይገባናል ማለት ነው። ፋሲካ ማለት መሻገር ማለት ነው። ፋሲካ ብሂል በብራይስቱ ቃል ፔሳህ ይባላል መሻገር ማለፍ ማለት ነው። ማለፍ የተባለበት ምክንያት እስራኤልን ሞቱ ስላለፋቸው ነው። ሞተ በኩር በጉን እያየ ስላለፋቸው ነው። እንግዲህ ደግሞ የክርስቶስ እንደሚያየ እኛንም ሞት አልፎን ይሄዳል። መሻገር ማለት ነው። ከግብፅ ወደ ከነአን ተሻግረዋል። እኛንም ከሲዮል ወደ ገነት ስላሻገረን ፋሲካ፣ ፋሲካችን ክርስቶስ እስመ በፋሲካ ነተሰቅለ ክርስቶስ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምራፍ አምስት ቁጥር ሰባት ላይ ፋሲካችን ክርስቶስ ታርዷልና፣ መሻገሪያችን ክርስቶስ፣ አሻጋሪያችን ክርስቶስ ታርዷልና ይላል እና በዚህ ሰዓት መለወጥ፣ ራስ መለወጥ፣ ከክፋት መውጣት፣ ከነውር መውጣት፣ ከአድማ ከዘረኝነት ከመለያየት ከዝሙት ከተንኮል ከነፍስ መግደል ከነገር ሥራ ሰዎችን ከማሰቃየት ከክፋት ከቂም ከበቀል ያልተሻገረ ሰው ፋሲካን አከበርኩ ማለት አይቻልም። ስለዚህ ሁላችንም ፋሲካውን እንድናከብር ከነገ እሁድ ጀምረን ይቅርታን አድርገን በዓለተ ሆሳዕና ሳምንቱን ነፃነት ያለው አምላክ ነፃነት እንደሌለው ስለታሰረ ፍታት አይካሄድበትም ፍታት የለም። ከሀጥ ቅድም ለእስክንድሮስ ሳለ እንዳልነው ከኃጢአት የሚፈታውን አሰሩት ስላልን እኛም ደግሞ ነፃነት ሳለን በዚህ ሳምንት ፍታት አይደረግም። ከእሁድ እስከ ትንሳኤ ድረስ የሚሞት ሰው ቢኖር ለዚህ ሁሉ ተጠቅሎ በለተ ሆሳዕናና ፍታት ይደረግለታል ማለት ነው። እሁድ ቤተክርስቲያን ተገኝቶ መፈታት ይገባል ማለት ነው። ከዚያ በኋላ ፍታት የለም። ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ አርባ ቀን የሞላው ወንድ ልጅ ሰማንያ ቀን የሞላት ሴት ልጅ ብትኖር እለቱን እንደ ማለፍ አይቆጠርባቸውም። እሁድ ክርስትና ይነሳሉ ማለት ነው። ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ። አይከፈልባቸውም። ቁርባን ግን አይቆርብም። ክርስትና የሚነሱት የሚጠመቁት ግን እሁድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ህይወት እንድንሻገር፣ ሀገራችን ኢትዮጵያም ወደ ሰላም እንድትሻገር፣ መለያየት እንዲጠፋልን፣ ፍቅር እንዲነግስልን በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን ፍቅር አንድነትን አስበን ከእሁድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል። የሰላም አምላክ ኢየሱስ ክርስቶስ ሕማሙን መከራውን ለእኛ ተቀብሎ ነፍሳትን እንዳሻገረ ሀገራችን እንዲያሻግርልን እኛንም እንዲያሻግረን ከጥፋት እንዲያወጣን ቅዱስ ፈቃዱ ይሁንልን። ለፋሲካው ያድርሰን። ፋሲካችን ኢየሱስ ክርስቶስ ዘወትር ከእኛ ጋር ይሁን። ስባት ለእግዚአብሔር ወለወላዲቱ ድንግል